ውሃ እኮ ነው የሚቀቅለው፣ ፓስታ ፓስታ። ያው ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ፣ ውሃ ልቆ ነዋ። ወላሂ ምንም እንኳን አሁን ላይ አብራችሁ ባትሆኑ፣ ብዙ ጥሩ ጊዜ አልፏል። እሷ መቃወም ማንም በክፉ እንዳያት አልፈልግም። ወላሂ ምሬ ነው። ማንም ክፉ እንዲያወራም አልፈልግም። የተራ አሮጊቶች ደግሞ አረጀች እንድትሉም አልፈልግም። በተአምር አነስ ያላችሁ ሰዎች ይህን እንደማትጽቡት እርግጠኛ ነኝ። አሪፍ እድሜ ላይ ያላችሁ ሰዎች አሮጊት አሮጊቶች ናችሁ ምትጽቡት ወይ ወልዳችሁ የፈታችሁ ወይ ባላችሁ የካዳችሁ ማንም ወላሂ ነው የምላችሁ። ከምትጽቡት እያንዳንዳችሁ፣ አርጅች ከምትሉ እድሜ ያተቃጠለ ከምትሉ እያንዳንዳችሁ ኢክራም ትበልጣለች። የፈለገችውን መርጣ የማግባት እንትን አላት። ከመልክ መልክ መልካልቁ፣ ከእውቅና እውቅና፣ ከስርዓት ስርዓት እዚህ ጋር ልክ እሷን በታች አድርጋ እንዲህ ያንትን ብሎ ምናምን ስለራስሽ እድሜ ተጨነቂ። ህይወት ጨዋታ ነው። ብታሸንፍም ብትሸነፍም ትሞታለህ። ጆ እባክህ። ምሩ ታይኝ ባክሽን። እኔ ስጎዳማ ትፈልጋለህ? ባልፈልግስ ምን አመጣለሁ? እኔ ጫማ ጠራጊ አንቺ ሀብታም ልጅ። እንዴት ነው ቤተሰቦችሽ የሚፈቅዱት? ቤተሰቦች እንተዋቸው። እኔ ለራስ ያውቃለሁ። አንቺ እዚህ ልጅ ጋር እንዳትመጭ ብዬሽ አልነበረም? አየሽ፣ ቤተሰቦችሽ እንድታየኝ እንኳን አይፈልጉም። እኔ አልፈልግም ብዬ ነው። እኔ ለወደድኩ ቤተሰቦች ምን አገባቸው? ምናች ጭራሽ። እዚህ አቆመሽ ልክልኬን ትነግርኛለሽ? ሪዳብድ ብኛ እማዬ። እኔን የምትወጂው ከሆነ ምርጫ ይንደጅል ልብሱን ተዩና ወደ ቤት እንሂድ። ሌላውን ቤት እንነጋገራለን። እኔ ልብስ መኖር አልችልም፣ አልሄድም። እንደዛ ነው ጥሩ። አባትሽ መላውን ያበጅልሻል። የውልሽ ምሩዬ፣ ዝም በል ማን ነው መጣው? ጆሃ ሞኛል። ሁሉም ሰው አውጥቶ ጣለኝ። ባክህ እርዳኝ። ምን ሆነሽ ነው? ከየት መጣሽ? የምሄድበት አጣው ምንም ቢሆን አንተ እንደማጥለኝ አውቃለሁ። ምሩ፣ ምንድን ነው ምንም? አወቅሻት የቀድሞ? አዎ አወቅኳት የቀድሞ ፍቅረኛ ነበረች። እነሆ ምን እያደረጋችሁ ነው? ታማለች እና ታዲያ ምን አገባ? ጆይ ሳልሙ ታሰንክኝ ዛሬ ነኝ የኔ ፍቅር ይውልሽ። አብረን እያልን ብዙ አግዛኛለች። ያለሷ እዚህ መድረስ አልችልም ነበር። እባክሽ ላግዛት። ጆ፣ አይገባም ናግባ

አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበረ። ድሮ መኪና ነበር የሚያጡ፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄን አንቺን ቡና ጠጡ ነበራ። ምሰሪ። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ፣ ለእኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ዕጣ ቤት ሄዶ ነው ማንን ነው አሁን ሲያስተናግደን የነበረው የደሃ ልጅ እኔ መምጣቴን ፈርቶ ነው ጋሼን ነው እንዴ የቤቱ ባለቤት እኮ ናቸው ይኸው መኪናው ጋር እንደውም ስልክ እያወሩ ምን እኔ አላምንም አንተ አቤት እንዴት ግን ከዛ ነገር ተነስታ ሁሉ ነገር ሊኖር ይችላል እግዚአብሔር እኮ እንዳንቺ አይደለም የለውም ጎሎታል ብሎ አልተወኝም ሰራው ተለወጥኩ ይቅርታ አርግልኝ በጣም አሁንም እኮ ውስጥ ያለ አረ እባክሽ ወናፍ